ደስ የሚል ነገር ነው። እንኳን ደስ አላችሁ። አመለጠች ከዳጊ ጋር ተገናኝቷል ማለት ነው። ከወንድሙ ጋር ተገናኝቷል እና ለጽዮንም መልእክት ልካለታለች ለናተን ለናታን ማለት ነው። ናተን እንዳይጎዳ ወንድምሽ ጠብቂ ብሏ ማለት ነው። ብሊናት እኮ ይሁን ብሊ ጀግና ጀግና ናት፣ ነው ጀግና ናት። ዛሬ ደግሞ በጣም ደስ ይላል እስከ መጨረሻ ከዚህ ችግር እንድንወጡ ተስፋ አለ። የምር ተስፋ አለ። ከዛ ችግር ከዛ ከባድ ነገር ወጥቶ ዛሬ ደግሞ እንትዚህ መሆናቸው ራሱ ደስ አለኝ ነው። ቤተሰቦቼ በክፍለ 35 እንዳየነው ኤፉዬ ጊፋትን መታ ነው። እና ጭንቅላቱን መታ አግሮን ዋክታ ነው። ከዛ ቤት ሮጣ የወጣችው ሮጣ ስትወጣ ማንን አገኘችው? ጽዮንን አገኘችው። ጽዮንም ሮጣ ተከተለችው ማለት ነው። ኤፍዬ ኤፍዬ ኤፍራታ ኤፍራታ ብላ ስትጠራ እሷም ቆመች። ቆመችና ከዚህ እንሂድ በጣም ናተን በጣም ችግር ውስጥ ነው ያለው እኔም ችግር ውስጥ ነው አለውት። ካገኙኝ እኔም ይገሉኛል። ናተንም አስገድሉት፣ ግደሉት ብሎ መልክት አስተላልፏል። ስለዚህ ናታንን መጠበቅ አለብሽ፣ ከዚህ ችግር ማዳን አለብሽ ብላ ኤፉዬ ነገረቻት ማለት ነው። በጣም ደስላል የፍራተኮ ምር ጥናት የምር እዛም ብትን እኮ ናታን ይገሎ ነበረ ይሄ ይፋት ማለት ነው። ፍዬም እየተጫወትበት ግን እሱም ሊገሉት ነበረ። ምክንያቱም ይሄ እንትኑ ማለት ነው፣ ወረቀቱ የቤዛ ንብራት የፎርጅክ ነበረ የፎርጅክ ነበረ። ምክንያቱም ከዳግም ጋራ ተመካክሮ ነው ሁሉም ነገር የሚያደርገው። ናተን ከዳግም ጋራ ተነጋግሮ ነው እና ዳግም ጓደኛ ስላለው የውሸት የውሸት እንትን ስም ማዟዟራ ሰሩ ማለት ነው። እሱ ደግሞ ትክክል እንዳልሆነ ውሸት እንዳልሆነ ሲያቁት ግደሉት፣ ወረቀቱ ሲያገኙት ግደሉት፣ ናተን ግደሉት ብሎ አስተላለፉት ማለት ነው። ይሄን ሲሰማ ናታ አደረገች። ይሄን ሰውዬ መታችሁ ማለት ነው። እና አሁንም ደግሞ ፈጣሪ ያለን እስከ መጨረሻ እንደሚያመልጡ ተስፋ አለ። ከዛ ለጽሆን ምን ብላ ነገረችው? እፍራታ፣ አሁን ለወንድምሽ ደውዪ፣ ለናታ ደውዪ። እኔ የት እንዳለው እንኳን እንዳትነግሪ፣ ምክንያቱም እሱ ስመጣ እሱንም ይገላሉ፣ እኔንም እንደዛ ተከትሎ ስመጡ እኔን ይዙኛል። ስለዚህ ለማንም እንዳትነግሪ። ቤታችሁ ውስጥ ደግሞ ጠላት አለ። ጠላት ያው ታውቃላችሁ፣ ሉሊት ናት። ይሄው ሉሊት ናት ጠላት ማለት ነው። እዛ ቤት የምታቀጣጥረው ወዲም ወደም ወሬ ወዲና ወዳ የምታዘው ስሮ ማናት? ሉሊት ናት። እና ጠላት እዛ ቤት አለ። ስለዚህ ለማንም እንዳታወሪ ነው ያለቻት። እሷም ደግሞ ምስጥር አድርጋ ለናታ አልነገረች ማለት ነው። ቢሆንም ግን የት እንዳለ የት እንዳለች የት እንደምትል እንኳን አልነገረችም። ያ ጊዜ እንትን ከባድ ጊዜ ነው፣ ተያዝኩ አልተያዝኩ። ምክንያቱም ግቢ ሙሉ፣ ያ ሰፈር ሙሉ በሱ ሰዎች ተከቧል። እና እሷ ግን እንደዛ ሙሉ ቀስ ብላ እየሮጠች ማጋ ደወለች፣ ወንድሙ ጋር ዳጊ ጋ ደወለች። ዳጊ ጋ ደውላ በቃ እኔን ና ውሰደኝ ለትንሽ ቀን አንተ ጋ ውን አለው እና ታግቼ ነበር፣ አሁን ግን ችግር ውስጥ ነው ያለው። እሱም ሮጦ መጣና ተቀባላት ማለት ነውና ናታን ግን ደውላል ናት ስደውል ደግሞ የእሱን ድምጽ ስሰማ ውሃ ገጋለች። በቃ አሁን ተስፋ አላት እኩይ ማለት ነው፣ እንዴት እንደሚወዳት ያ ጊዜ። ቪዲዮ ወደሱ ስላክላት ቴክስት ወደሱ ስመጣላት ዳጊ ስላየው ያ ነገር ነገረው ማለት ነው። አንድ ጊዜ ሜሴጅ ስላክላት የሆነ ቪዲዮ ስላክላት በጣም ጮኸ በጣም እንትናለ እስከ ዛሬ ይወድሻል። ስላንቺ ነው የጎዳው እስከ ዛሬ ከጎዳዎች ነገር ውስጥ የስላንቺ ነው። እና በጣም አሁን ይወድሻል፣ ሊረሳሽ አልቻልም እንዴት እረሳሻል ብሎ አባራታታት ማለት ነው። ዳጊ ዳጊም ደግሞ አንድ ቀን እኔ ወንድምሽ ነኝ ትክክለኛ ወንድም ወንድምሽ ነኝ የምል የምልበት ጊዜ ደርሷል ማለት ነው። ገኒም ልጇን የምታገኝበት ጊዜ ደርሷል። ብቻ ያይፋት ብቻ እዛ ቢያስቀሩ ደስ ይላል። ምክንያቱም እሱ እኮ ብዙ ነገር አጥፍቶታል፣ ብዙ ነገር የስንት ህይወትን አበላሽቷል። እና እንደዛ ነው ውዶች፣ ደስ ይላል ብቻ። ናታንም አሁን ትንሽ ተስፋ አግኝቷል። ፉዬ አመለች፣ በራስሽ መንገድ እኔ የለፋው እያለ ነው እና እሱ ደስ ብሎታል፣ ምክንያቱም የሚችለውን ሁሉ አድርጓላ። እንደዛም አድርጎ እኮ መቼ ለቀቁለት? ወረቀትን ቢያገኙም አይለቁትም ነበረ። ወረቀት እንኳን ፎርጅ ባይሆንም ኦሪጂናል ራሱ ቢሆን ኤፉዬ በቀላል አይላቁት እና አይላቁም። ይሄ ሰው ከባድ ሰው ነውና፣ ብቻ የዛሬው እኔ ደስ አለኝ ኤፉዬ ስላመለጠች ስለአመለጠች ወንድሙም ስለአገኘች፣ ጽዮንም ደሞ ይሄ ሁሉ ምስጥር ስለአወቀች እኔ ደስ ብሎኛል። ብቻ አሁኑ ሰዓት ይፋት ፈርቷል በቃ። ስለዚህ ሰራተኞቹ ራሱ ግደላቸው ብሎ መልዕክት አስተላልፏል እና አሁን ሰራተኞችም ይገደላሉ ማለት ነው። ኢፉዬ ስላመለጠች ብቻ ይገርማል። የሰው ህይወት እኮ እሱ ጋ ቀላል ነው እንደ በረሮ ማለት ነው። ኢፉዬን ካገኙ ግን እንደሚገሉት ታውቃላችሁ። አስወግዱት ማለት ምንድን ነው? ግደሉት እና እንደዛ ነው። ብቻ ፉዬ ፈጣሪ ይጠብቃል። ናታንም እንደዛ ናታንና እዛ እስር ቤት ውስጥ የተገናኙ ልጅ ራሱ አንድ ላይ ሲሆኑ ያሰራተኛው አይቶ ፎቶ አንስቶ ላከለት ማለት ነው። ምክንያቱም ያ ሰውም እሱ ነው ያሳሰረው፣ እሱ ስላሳሰረው እኔ እንደዛ ነው የመሰለኝ ማለት ነው። ብቻ እንደዛ ነው። ይፋት መጨረሻው ይወድቃል፣ ይወድቃል ወይም ይሞታል፣ መጨረሻው ወይ እስር ቤት ይገባል እንደው እና ናታንና ኢፍዬ ነፃ እንደሚወጡ አስፋለች እና ሉሊት ደግሞ ፈርታለች። በቃ እፉዬ አመለጠች አመለጨች ብሎ እሱ ስደውልለት ጭራሹን ፈርታለች። በቃ ትገልኛለች ብላ ብቻውን እያወራች ገኔ ራሱ አይታለች ማለት ነው ብቻ አሁን